ሰለፎች እነማን ናቸው? ሶስቱ ክፍለ ዘመን ውስጥ ያሉትን ነው የሚሉት። በስጥላህ በዑለማዎች ስንነጋገር አሰለፍ አሳሌሕ የሚባሉት ሶስቱ ክፍለ ዘመን ውስጥ ያሉትን ነው ያደረጉት። በቋንቋ ደረጃ ካየነው ሰለፍ ማለት ኩሉ መን ተቀደመ ሚን አባኢከ ወአጅዳድክ ወለው ካነ ካፊራ፣ ከአንተ ቀደም ብሎ ያለ ሁሉ ሰለፍ ይባላል። ካፊር የሚሆን ሙስሊም የሚሆን ሰለፍ ይባላል። ቀዳሚ ማለት ነው፣ ቀዳሚ ማለት ነው ከቋንቋ አኳያ

ከትውልድ ሁሉ ምርጥ ትውልድ የኔ ትውልድ ነው አሉ፣ መልእክተኛው ከዛ ቀጥሎ ያለው ትውልድ ነው አሉ፣ ከዛ ቀጥሎ ያለው ትውልድ ነው አሉ። ሶስቱ ትውልድ አሰለፉ ሷሊህ ይባላሉ። ነብዩ ምርጥ ያሏቸው ዲናቸው ላይ ምርጥ፣ እሶላታቸው ላይ ምርጥ፣ አቂዳቸው ላይ ምርጥ፣ ሱናቸው ላይ ምርጥ፣ ዒባዳቸው ላይ ምርጥ፣ ጂሃዳቸው ላይ ምርጥ፣ በቃ ባጠቃላይ እስላማቸው ላይ ምርጥ ስለሆኑ ነው። አዎ አሰለፉ ሷሊህ እነዙ የሶስቱ ክፍለ ዘመን ትውልዶች እንደታ። ስለዚህ በእነዚህ ትውልዶች ዛሬ ላይ እሚረዳ

ትክክለኛ ኢስላምን የጥንቱን የጠዋቱን የጥንቱን የጠዋቱን የዘመነ ሶሓባን የዘመነ ታቢዒን የአትባእ ታቢዒንን አካሄድ የሚሄዱ ዛሬ ላይ የሚተውኗት ምድር ላይ በተግባር የሚያሳዩት ማለት የጥንት የጠዋቱ ብለው ዛሬ ላይ አንጻራዊ አሁን እኛ ያለንበትንና አምና ሃቻምና ወይ ከሃያ ዓመት በፊት ያለውን አወዳደው ወደ ነባሩ ኢስላም ይሉናል።

ሸዎቹ ወደ አባብዬ ወደ ዚያራው ወደ ሰይዱ ልባ ወደ ገትይ ወደ መጅትይ ወደ አማናምብይ ወደ ሾንክይ ወደ ጫልይ ከመጣ ነባሩ እስላም ይባላል። ላ ነባሩ እስላም እና አቡበክር የነበሩበት ነባሩ እስላም፣ ዱሮ ሶሃባ የነበረበት ነባሩ እስላም፣ ቀጥለው የነበሩ ትውልዶች ቀጥለው የነበሩ ትውልዶች እነሱ የነበሩበት ነው፣ ወደዛ እንመለስ ነው። ስለዚህ ኢማሙ ልአልባኒ ምን ይላሉ?

በጥንቶቹ በጠዋቶቹ በሷሃብዮች በተከታዮቻቸው በተከታዮቻቸው በነዛ ግንዛቤ ተረድቼ የመሄድ ነኝ ማለት ነው። አለቀ፣ በቃ አነ ሰለፊ አነ ሙስሊሙን አተቢዑ ልኪታበ ወሱና ቢፈሚ ሰለፊ ልኡማ እኩል ነው። ምን ይወጣልሃል? አነ ሰለፊ የሚውለው ይወጣልሃል። ስለዚህ ሙስሊም ነህ ማለት ነው። አሁ ሙስሊም ነኝ እና ታዲያ ሙስሊም ከሆንክ ለምን ስም ታበዛለህ? አንተዬ ተወንጃ፣ ተከፋፍለ አንተዬ፣ ተከፋፍለው አልቋል

ኧረ አንድ ሁን፣ ኧረ ተው፣ ኧረ ተው ያ ረሱሉላህ ዱዓ አድርጎ እንድንሆን አላዓለም ሶሃብዮ ኩሉሁም ፊናር ኢላ ዋሂዳ ሁሉም የእሳት ነው። አንዲህ ስትቀራሉ እውነታ ነው፣ ትንቢት ነው፣ ይፈጸማል። ይሄ ስለገባው ሶሃብዮ ኧረ እንድንሆን ታው አንቱ ዱዓ እሁን አላህ ይቀበለዋልና እንደው ሰባ ሦስት መተንተኑ ይቅር አንድ ይሁን፣ በሉ ይሁን፣ በሉ ይሁን እንደዚያ አላለም። አልዓለም ሶሃብዮ እምትዲነዋን ብቻ ጠየቃቸው። ለምን ትንቢቱ እንደሚፈጸም ገብቶታ አላ መን ያ ረሱላ አላህ እምትድነዋ ማናት እሷ ንገሩኝ፣ አለ ያቺም በባትል እንድትፈልጋት ነው። ከየትም አምጥተህ እሷን ይዘህ ልትሄድ ነው ከኋላዋ። ለዚህ ነው እየተሯሯጥን ያለ ነው። አላህ አላህ ይግጠመን። አላህ ሰባቱን ይስጠነና قال <سؤال> الجماعة نبي عليه الصلاة والسلام ያች የምትድነው አማ ጀማዓናት አሉ። በሐቅ ላይ የተሰባሰበች ጀማዓናት አሉ። ሁሙ ሰለፊዩ ሁሙ ሰለፊዩ

እነገ ላይ ወደ የው መልቅያማ በተጠጋው ወይም ከሦስቱን ክፍለ ዘመን በኋላ ይሁን እነገ ላይ ይችን አይነት የሚሄዱ ሰዎች ጀማዓዎች ናቸው አሉ። ሀዳ ሐዲሱ ረሱሊላህ። ይሄ የፍልስፍና ወሬ አይደለም፣ የፖለቲካ ተንታኝ ወሬ አይደለም። የመላእክተኛው ዘገባ ነው፣ የመላእክተኛው መልእክት ነው። በቃ ስለዚህ ምንድን ነው ማለት ነው? አንከፈል። አዎ አንከፈል ብለን ነው የምንናገረው። ዳዕዋ ስናደርግ ታዊት ተቁላ አላህን ፍሩ። እኽዋንነትም የቅርብህ አቡበክር አያቀው

አላ ሱነት ረሱልላህ ለ ላሁ ወሰለም እነብዩ ሱና ላይ እንሰባሰብ፣ ሁልህም ያለውን ትርፍ ነገር እየጣልከው ና ባሀቀ ላይ እንሰባሰብ። ይሄ ነው ጥሪያችን። እንከፋፈል አይደለም አንተ ሚራስ መስችድ እኔ ራሴ መስድ፣ እንደዛ ብለን አይደለም ጥሪያችን። እንቢስላሉን ነው እንጂ ኡመት ልእስላም ዳዕዋ እያዳመጠ በአዳም ልኮ እየተወ የባህል አረምን እየነቀለ እየጣለ ሱናን እየያዘ ድህነቱን ሶብር አድርጎ መጠጥ ጥንክት አድርጎ ጥርሱን ነክሶ ዳዕዋ ላይ ቢሰማራ ወላሂ እንድንሆናለን። አንተዋ እዚህ ያለ ነው እኮ አንዱ የት እንደተወለደም አንተዋወቅ እኮ አለን። የት እንደተወለድኩ እኮ አያውቅኝም ወንድሞቼ። ያስተዋወቀን እኮ መንሃጀ ሰለፍ የሰለፎች መንሃጅ እኮ ነው። አቂዳ ነው ያስተዋወቀን። ሱና ነው ያግባባን። ሱና ነው ያናበበን፣ ያዋደደን፣ የሚያነፋፍቀን ዳዕዋ አለ ሲባል ስንቱ በእግሩ የሚመጣ አለ፣ መኪና ያገኘ ተደርቦ የሚመጣ አለ። ስንት ለምን የሰለፍዮችን ፊት ለማየት ለማየት የአህሉ ሱናን ፊት፣ ይህን የወንድሞችን ፊት ማየት። ለዚህ ነው አንድ ያደረገን። ምንድን ነው ሆድ ለሆድ የተገናኘ ነው? በምንድን ነው ልብህና ልብህ የተገናኘው? በምንድን ነው? በብር ነው? በዘር ነው? በአካባቢ ነው? በሰፈር ነው? አይደለም፣ አይደለም። ቋንቋችን አንድ የሆነው መንሃጀ ሰለፍ ቋንቋችን ስለሆነች ነው ለአንተም ለእኔም ለአንተም ለኔ አንድ መናሀጅ ናት። ያስተዋወቀችን መናሀጁ ላይ አንድ ብንሆን እነንተና መስጂድና ይሄ መስጂድም አንድ ሆኖ ይሄዳል። ግን መናሀጁ ላይ አለመታዋወቅም። ስለዚህ ሰለፍያ ቀደምቶችን ሰለፉን ሳሌሕን የሚከተሉ ሰለፍዮች ይባላሉ። አህሉ ሱነት ወልጀማዓ የምነሱ ናቸው። ሌላ አይደለም። አሰለፍዩን ሌላ አህሉ ሱነት ወልጀማዓ ሌላ አይደለም። አህሉ ሱነት ወልጀማዓ አሰለፍዩን አህሉ አተር አህሉ ልሓዲት አልጣኢፈቱ መንሱራ አልፍርቀቱ ናጂያ፣ አልጉረባ እነሱ ናቸው። አህሉ ሱነቴ ወልጀማዎች ናቸው ከነቢ ዓለይሂ ሶላቱ ወሰላም ሐዲስ ላይ የተወጣላቸው ባህሪያቸው ነው ወንድምዬ፣ ይሄ ነው እንጂ ሰለፍያ የምትባል የፖለቲካ ፓርቲ የለችም። ሰማያዊ ፓርቲ፣ አረንጓዴ ፓርቲ እንደሚባል ሰለፍያ ፓርቲ የሚባል የለንም፣ ዋላ አንፈልግምም። ወንድሞች እንዲጠራቀሙ እንፈልጋለን፣ ግን ለካርዲ መወዳደሪያ አይደለም። እኛ ፓርላማ አንፈልግም። እኛ እንኳን እዛ ፓርላማ የመጅሊስ አንድ ወንበር መቀመጫ አንፈልግም። በደንብ ወቀው፣ ይህን አንድት ወንበር አንፈልግም። አንድ ወንበር አንድ ወንበር አንፈልግም። ዋላ እኛ የምንፈልገው ዲን ኢስላምን ተውልን፣ ሜዳውን እናስተምርበት። እስኪ ተው እናስተምር። ከቻላችሁ ጥሩ ከሆናችሁ ከተስተካከላችሁ የሰለፎች መንሃጅ አስተምሩ፣ አለበለዚያ ለአህሉ ሱነቲ ወል ጀማዓ መንገዱን ልቀቁ። እንዴት እንደሚያስተምሩ የሥራ ልምድ አላቸው። ኢንሻአላህ ይሄ ነው አህሉ ሱነቲ ወል ጀማዓ እንሁንና ትክክለኛ ሰለፎችን እንከተል ነው እንጂ ፓርቲ አይደለችም። ይችን ግን ፓርቲ አድርጎ የተጠቀመባታል። አሸይኡ ቢሸይኢ ዩዝከር፣ ነገርን ነገር ይስበዋልና፣ ምን አለ? ሰለፍያ ተብሎ ፖለቲካ ፓርቲ የለም አለ። አለ አለ፣ አራት ነጥብ አለ። የት? ግብፅ። ኑሩ ሰለፍያ የሚባል አለ። እነ ሙሐመድ ሐሳን የሚመሩ ወላሁም ሙብተዲዑን ባሉን ሙሉን። አህሉ ልዕልም በደንብ አድርገው አበጥረው አብጠርጥረው ተናግረዋል። ኑሩ ሰለፍያ ይላሉ። የሰለፍያ ብርሃን ብለዋል። አቤት ስም ሲያመር፣ ስሙ እንዴት እንደሚያምር አንተ አይተታቃለህ። አብዱልዓዚዝ የሚባል አብዱልዓዚዝ ተብሎ መጠጥ ቤት የሚገባ ስሙ እንዴት ያምራል፣ ግን እሱም እንዴት ነው ተመልከት። ሙሐመድ ተብሎ ሶላት የማይሰግድ ያለ። አቤት ስማማር፣ አቤት ውስጥ ግን መበላሸ ኑሩ ሰለፍያ የሚባል መናሃጅ ይዘናል ብለው ነገር ግን ቢዲዓ ነው የሚያስተምሩት።

አልሐምዱ ሊላህ ወላሂ አንቀደና ምንሁም አላህ አወጣን፣ አላህ እዳነ። አጠላለፋቸው በጣም ያስጠላል። በጣም በጣም ወጥመዳቸው ከባድ ነው። ለምን ቅድሚያ ያለ ተውሂድ፣ ቅድሚያ ያለ ተውሂድ፣ ቅድሚያ ያለ ተውሂድ ነው ይሄ። አንተ ተውሂድ ትናፍቃለህ ሌላው ገጽታው አይታይህም። ውስጥ ላይ ያለ ብዙ እሾህ አለ፣ ብዙ አረም አለ፣ ብዙ ጉድጓድ አለ፣ ብዙ ኩብራ እባብ አለ። ልትነደፍ ትገባለህ። ታው ታው ያ ሰለፍያ፣ ታበ ውጭ ላይ ያለ ነው። እውስጥ ላይ የሰለፍያነት ማዕረግ የለም። አይተነው ነው ዳሰ ነው የመጣ ስለሆነ ምንም አያጅበንም። እንደው ቢጮሁ እንደው ቢዘሉ እንደው እኛንም ቢሉ ሰለፍያ ከእኛ በላይ ቢሉ ቶ ቶ ቶ አንተ ቶ። ስለዚህ እነዚህም አህሉ ሱነት ወልጀማዎች አይደሉም። በደንብ መጠንቀቅ